ማቅረብ ያለባችሁ ፍሩሽ፣ ኪሎ፣ አተር ገለባ፣ ኖርማል ማድለቢያ። ሰላም ጤና ያስጥልን፣ እንዴት ናችሁ? እነዚህ በሬዎች እኛ ጋር ከገቡ አንዳንድ ወር ደርሰዋል። የውላችሁ በጣም እየተለወጠ ነው የምንለው ነው የውላችሁ። ከሰውነታቸው እንዴት እንደሚነሳ ይሄ ማለት ነው የውላችሁ። ይሄ ማለት ገና ወርም በደንብ አልሞሉ ይውላችሁ እና ሰውነቱ ነው እንደዚህ ብናደርግ ይውላችሁ። ይሄ ማለት ሰውነቱ በጣም እየተቀየረ ነው ማለት ነው የሚታያችሁ ከሆነ። ስለዚህ በሬዎችን ማድለብ ቤስት ቢዝነስ፣ ምርጥ ቢዝነሱ በሬዎችን ማድለብ ነው። እችን እንየዋት እንዴት እንደጨመሩ ማለት ነው። እነዚህ እነዚህ ሁሉ በቃ አዲስ ናቸው። እዚህ ጋር ምናሳያችሁ የውላችሁ በአንድ ወር ውስጥ በጣም ከፍተኛ ለውጥ ያመጣው። አስተው ይውላችሁ፣ የትም አይሄዱም፣ አይንቀሳቀሱም፣ ኤነርጂ ሉዝ አድርጉም። እዚህ ቆሞ ይበላሉ። አምስት ጀምሮ እዚህ ለመብላት እዚህ ይገባሉ። ከዛን እዚህ ጋር ስተኙ ይውላሉ፣ ሲያመነዥጉ ሲበሉ ማለት ነው። እነሱ የሚጠቀማቸው ምግብ ላሳያችሁ፣ ቆይ ይውላችሁ። ምግብ ስትሰሩ እርጥብ በደረቅ መስራት ነው። በሬዎቹ በጣም ይወዳሉ። በቃ ነኝ አሁን ይውላችሁ፣ እዚህ ውሃ የሚባል ነገር የለም። እርጥብ በደረቁ መቀላቀል ያለባችሁ ፍሩሽኬሎ አተር ገለባ ኖርማል ማድለቢያ እነዚህ ሶስቱን እና ጨውን ብቻ በመቀላቀል ብቻ ማድለብ ትችላላችሁ ከዛ ምንድነው ንጹህ ውሃ መስጠት ይሁን እዚህ ጋር ውሃ አለ እዚህ ጋር ይሁንላችሁ ንጹህ ውሃ መስጠት ያለባችሁ ስለዚህ አንዳንድ ሰዎች ምን ያደርጋሉ መኖ ላይ ውሃ ይሞላሉ አሁን የኛውን እንዲህ በደረቁ ከበላ በቂ ውሃ ያገኛል በቂ ውሃ ይጠጣል በኋላ ማለት ነው ስለዚህ በሬቹ ስታደለቡ አሁን ይሄ ከገባ አንድ ወሩ ነው ምን ያህል እንደጨመረ እንግዲህ ታምራዊ አጨማመር ነው የጨመረው እና አትንኩኝ ይላል ምንድን ነው ያልኳችሁ ሾሮሽኬሎ ማድለቢያ አተር ገለማ፣ እነዚህ ሶስቱን በመቀላቀል ለአንድ በሬ ጠዋት ቢያንስ ቢያንስ አልሰጥንም ካላችሁ፣ ለአንድ በሬ አምስት ኪሎ ማታም ወደ አስር ሰዓት አካባቢ ቢያንስ አምስት ኪሎ በቀን አስር ኪሎ አካባቢ ቢበላ ቶሎ የመቀየር እድል አለው ማለት ነው። ይኸውላችሁ ከብቶች ሲገዙ ማድረግ ያለባችሁ የማይቆጡ የማይረብሹ ብዙም በቃ ፀባያቸው የማይረብሽ መሆን አለበት። ለምን? የሚረብሹ ከሆነ የበሉትን መኖ ሁሉ ወደ ጉልበት ይቀይሩታል። ወደ ጉልበት ቀይሩት ማለት ደግሞ እኔ በፍሩሽካ የሰጠውትን የተለያየ መኖ የተሰጠው የሰጠውትን ወደ ኃይል ቀይሮታል ማለት ነው። ይሄን ይሁት ይላችሁ ይሁን። ያያችሁ። ይሄን የጨመረችው ግን ባንድ ወር ነው። ይሄ ዛሬ ለእርድ መሸጥ ይቻላል። ለሰርግ ለልደት፣ ለፈለገ ጉዳይ መሸጥ ይቻላል። ባንድ ወር እሱ ነው የጨመረው። ሶስት ወር ሲቆይ ደግሞ ምን ይሆናል ነው እንግዲህ